ሰላም ጤና ስጥልን፣ ተመልካቾቻችን። ከአንከር ሚዲያ ዝግጅት ክፍል ሰላምታችን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር ወደ እናንተ ለማቅረብ ተዘጋጅተናል። አብራችሁን እንድትቆዩ ግብዣችን ነው። መልካም ጊዜ። ኢትዮጵያ በባሌም ሆነ በቦሌ የባህር በር ባለቤት መሆኑ አይቀርም። ከአስር ዓመት በኋላ የኢትዮጵያ ሕዝብ ሁለት መቶ ሚሊዮን ሊደርስ ይችላል። ሁለት መቶ ሚሊዮን ሕዝብ ይዞ በሁለት ሚሊዮን ሕዝብ መታፈን የለብንም ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። የመከላከያ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በ118ኛው የመከላከያ ሰራዊት ቀን ነው ይህንን የተናገሩት። የተለያዩ የአብይ አህመድ ጄኔራሎችም ቀይ ባህርን በተመለከተ አስተየታቸውን እየሰጡ ይገኛሉ። በሌላ በኩል በህዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ በሽምግልና አሊያም በዲፕሎማሲያዊ ጥረት እንጂ በኃይል የባህር በር ባለ ባለቤት ለመሆን ፍላጎቱም እቅዱም የለንም ሲሉ ለአንድ በሀገር ውስጥ ለሚተላለፍ ቴሌቪዥን ጣቢያ መግለጻቸው ታውቋል። በግል ማህበራዊ ገጻቸውም አምባሳደር ዲና ሙፍቲ ከኃይል ይልቅ በዲፕሎማሲና በሽምግልና የባህር በር ባለቤት መሆን እንችላለን ሲሉ መግለጻቸው ተመልክቷል። የአብይ አህመድ አገዛዝ በወታደራዊ ጀኔራሎቹና በሲቪል ባለስልጣናት አማካኝነት እየሰጣቸው ያለው የተደበላለቁ መግለጫዎች ዓለም አቀፉን ማህበረሰብ እያደናገሩ ነው ብልጽግና በተለመደው በማደናገር ስትራቴጂው የባሕር በር ጉዳይን የተዛቡና የሚጋጩ መልእክቶችን እንዲተላለፍ እያደረገ ይገኛል። ይበ እንዲህ እንዳለም አቶ ጌታቸው ረዳ ኤርትራ ጦርነት ልትገጥም አትችልም ምክንያቱም አቅም የላትም በማለት በትላንትና ዕለት በፓርቲያቸው ስብሰባ ላይ መግለጻቸውን ያገኘነው መረጃ ያመለክታል። በዚህ ጉዳይ ላይ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ እናደርጋለን። እንግዲህ በፊልድ ማርሻል ብርሃኑ ጁላ እንደተገለጸው ከሆነ በባሌም በቦሌም ተብሎ ብቻ ኢትዮጵያ የባህር በር ባለቤት መሆኑ አይቀርም፣ ነው ይህ፣ የኃይል እርምጃ ነው፣ ይህ ትንኮሳ ነው። በተለያዩ ጀኔራሎችም ይሄ አይነት መልእክት እየተላለፈ ይገኛል። በቅርቡ አንድ የመከላከያ ኮነሬል የተናገሩበት ቪዲዮ እንዲሰረዝ ወይም ደግሞ እንዲወገድ ተደርጓል። እሳቸውም በተመሳሳይ የተናገሩት በቅርቡ አሰብን ጠቅልለን እንይዛለን ማለታቸው የተመለከተ ነው። ጀኔራሎቹ የሚናገሩት የኃይል እርምጃ መውሰድ እንደሚገባና ያንንም በማድረግ አሰብን መቆጣጠርና የባህር በር ባለቤት መሆን ይቻላል የሚል ነው። በአንዳ ለአንድ የአብይ አህመድ የፖለቲካ አመራሮች ደግሞ የሚሰጠው መግለጫ በተቃራኒ ነው። በሽምግልና አሊያም በድርድር ወይም በዲፕሎማሲ ጥረት የሚል አይነት የተደበላለቀ መልእክቶች ከአብይ አህመድ አገዛዝ እየወጡ ያሉ። ወታደራዊ ጄኔራሎቹ እየፎገሉ ነው አሁን። ልክ የጠገበ በሬ ከመታረዱ በፊት አቧራ በቀንዱ እንደሚያፈውበላው ወታደራዊ ጀኔራሎቹ ባገኙት አጋጣሚ ሁሉ በቃ ናውሬል ከሰማይ የጥል ያለች በዳቦ አይነት መግለጫ ነው እየሰጡ ያሉት። ኢታማጆር ሹሙን ጨምሮ የተለያዩ ወታደራዊ ጀኔራሎች ከፍተኛ የሆነ ጠብ ያለች በዳቦ የሆነ መግለጫ እየሰጡ ባለበት ሰዓት፣ በጎን ደግሞ ትልልቅ ፖለቲከኞች የጉዳዩን ምንፈታው የወደቡን ጉዳይ ምንፈታው በዲፕሎማሲ በንግግር ከምስራቅ አፍሪካ ሀገር ለራሷር በድርድር እና በውይይት ነው እያሉ እየተናገሩ ነው። የትኛው ነው እውነት? የትኛውን እንመን? ለኢትዮጵያ ሕዝብ እያምታቱት ነው ያሉት። በያገኙት አጋጣሚ ሁሉ ትልልቅ ሀገራዊ የሆኑ አጀንዳዎችን እያነሱ የማይመለከታቸው ወታደራዊ ጀነራል፣ ድንበርን ማስጠበቅ እንጂ ፖለቲካዊ የሆነ ስትራቴጂክ የሆነ ፖለቲካዊ ጉዳዮችን አንስቶ ሊወያይበት አይችልም። ይሄ የህዝብ ተወካዮች ምክር ቤት ወይም የሚኒስትሮች ምክር ቤት ህዝብ ተወካዮች ተወያይቶበት ወደ ያስፈልገናል ብሎ በየትኛው መንገድ ነው ወደ ማጌት ምንድ ብሎ ፖለቲከኞች ባወጡት እቅድ ላይ ተመስርቶ ነው ወደዚህ መሄድ አለበት እንጂ ይህ የወታደር ጉዳይም አይደለም። ወታደር ተከልሎ የተሰጠውን ድንበር መጠበቅ ብቻ ነው። ነገር ግን በተለያየ ቦታ ድንበሩን አስደፍኖ ያለ ስርዓት አሁን አሰብ ወደብን፣ ምጽዋን ወይም የሱማሌ አካባቢ የሚገኙ ወደቦችን በተለያየ አቅጣጫ መግለጫ እየሰጡ ነው። በጣም የሚገርመው ደግሞ ብርሃኑ ጁላ በሰራዊት ቀን በማለት የአንድ መቶ አስራ ስምንተኛ የሰራዊት ክብረ በዓል በሚደረግ በት ጊዜ ከአስር ዓመት በኋላ ሁለት መቶ ሚሊዮን ህዝብ እንሆናለን። ሁለት መቶ ሚሊዮን ህዝብ ሁነን በሁለት ሚሊዮን ህዝብ አንገታችን፣ ጉሮሯችን ዳንቆ ታፍነን አንኖር። በባሌም በቦሌም ሂደን ወደቡን ይበጃችን ማድረግ አለብን። ሶስት ነገሮች በዋነኝነት የኢትዮጵያ ህዝብ ይፈልጋል አለ። ሰላም፣ ልማትና ወደብ ከሰላም ጋር ከልማት ጋር ወደብን አቆራኝቶ ምናልባት ወደብ ከጎደለ ሰላምና ልማት እንደማይኖር አይነት አድርጎ ነው መግለጫ የሰጠው ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት አምስት ዓመታት 200 ሚሊዮን ይሆናል። እንዴት በሁለት ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም ፌር አይደለም። ዓለም አቀፍ ህግ አይደለም። ሎጂክም አይደለም። በጣም አሳፋሪ ነው። ሰላሳ አመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም፣ ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች ለስልሳ ዓመት ለሰባ ዓመት 70 አመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባሕር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባሕር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን ልማታችን እናፋጥናለን፣ ባሕር በር እናገኛለን። አጠቃላይ የተምታታ መግለጫ ነው እየሰጡ ያሉት በተለይ ደግሞ በጦር ላይ ማሰልጠኛ ወታደራዊ የልዩ ማዕረግተኛ ወታደሮች የምረቃ ስነስርዓት በሚደረግበት ጊዜ ሜጀር ጀነራል ብርሃኑ የተባለው ሰውዬ ሲናገር በጣም በርካታ የሚያስተዛዝቡ ነገሮችን የተናገረው ከተናገረው ንግግሮች መካከል ቀይ ባሕር የኢትዮጵያ አንጡር ሀብታችን ናት ይታወቃል። ይህንን አውቃችሁ የሀገራችንን የወደብ ባለቤትነት ልታሳኩ የተዘጋጃችሁ የአባት አያቶቻችሁን ጀግንነትና ወኔ መድገም ይገባቸዋል። አሁን ላይ የተገኘውን ሰላም በስዋዕትነት በመሆን ጽኑ መሰረት ላይ ያስቀምጣል ይልና መሰረቶችም እየናደ እንግዲህ እዚህ ላይ የሰራዊቱ አጠቃላይ በኢትዮጵያ ያለ የመከላከያ ሰራዊት የሀገሪቱን ልማት፣ አብሮነት እና ሌሎችንም ድንበሯንም የናደበት ሁኔታ ነው ያለው። በደቡብ ሱዳን በኩል ብንሄድ በጅቡቲ በኩል ብንሄድ በኬንያ ድንበር በኩል ብንሄድ እና በሰሜን በኩል ብንሄድ ድንበሯ ተንዷል። የትኛውን ድንበር አስከብሮ ነው ድንበሯን አስከብሬ እየኖርኩ ነው እያለ የሚናገረው? ብርሃኑ ጁላም እንዲሁ ኢትዮጵያ ሶስት ነገር ያስፈልጋታል ብሎ ገልጾታል። የአፍሪካውያን ተስፋ የዜጎች ኩራት ሆና እንድትቀጥል የእናንተ ድርሻ ትልቅ ነው በማለት በሰራዊቱ ቀን ተናግረዋል። እንግዲህ የአፍሪካውያን ኩራት ናት የኢትዮጵያ ኢትዮጵያውያን እኮ አሁን አፍሪካውያን እጅግ በጣም የሚያፍሩባት መመኪያ የነበረች ሀገር በብልጽግና ዘመን ግን ዜጎቿ ወደ ውጭ ሀገር እየሄዱ በባቡር የሚሞቱባት መሰረተ ልማቶቿ በተቋም ደረጃ በተቋም ደረጃ የመከላከያ ሰራዊት ይህንን ሰራዊት በየክልሉ አሰማርቶ ከዚህ በፊት የነበረው መንግስት የገነባቸውን ጤና ጣቢያዎች፣ ትምህርት ቤቶች በአጠቃላይ መሰረተ ልማቶችን እያወደመ ዜጎችን እየደፈረ እናትን ከባል ፊት የሚደፍር ባትን አስሮ ልጆችን የሚደፍር ስርዓት በሄደበት ሁሉ እየተቃማ እያቃጠለ እያወደመ ያለ የጉግ ባንኩ ስርዓት የትኛው ክብር ነው ኢትዮጵያን እያስገበረ ያለው ስለዚህ በኢትዮጵያውያን ዘንድ በጣም ከፍተኛ የሆነ ጥርጣሬ ውስጥ እንንገባ አድርጎናል። በአጠቃላይ ግን በወታደራዊ አመራሮች ላይ እየተነገረ ያለው እና በፖለቲከኞች እየተነገረ ያለው ወደብ በማስመለስ ደረጃ እየተምታታ እና የተጣረሰ ሀሳብ እየሰጡ ህዝቡ እያምታቱት እንደሆነ ነው መረጃዎችን የሚያመለክቱት፣ መሳይ። ይህ በእንዲህ እንዳለ የአብይ አህመድ ጀኔራሎች አሰብን በኃይል እንዲይዛለን፣ ቀይ ባህርን ወደ ኢትዮጵያ እንመልሳለን የሚለውን አጀንዳ እየገፉ ባለበት በዚህን ወቅት ላይ በመከላከያ ሰራዊት ውስጥ ስርዓት አልበኝነት መስፋፋቱ ተገለጸ። በተለያዩ የሰራዊቱ ካምፖች አቅራቢያ የሚገኙ ከተማ ነዋሪዎች በሰራዊቱ ዝርፊያና ግድያ እየተፈጸመባቸው እንዳለ ነው ለአንከር ሚዲያ የሚደርሱ መረጃዎች የሚያመለክቱት። በጋምቤላ በሞያሌ አካባቢ በዙዋይ ባቱ እንደዚሁ መከላከያ ሰራዊቱ በሚገኝባቸው አካባቢዎች ስርዓት አልበኝነት እንዲስፋፋ መነሻ በመሆን ሰዎችን እየገደሉ ዝርፊያም እየፈጸሙ እንዳለ ነው በደረሰን መረጃ ላይ የተመለከተው። ሰራዊቱ የሚቆጣጠረው የለም። ልብስ እየቀየሩ ከተማ በመግባት በኃይል በአስገዳጅ ሁኔታ የሚፈልጉትን ከነዋሪው ከመደብሮች እየነጠቁ እየወሰዱ እንዳለ ነው በመረጃው የተመለከተው። በባቱ ዝዋይ፣ በሳምንት ሶስት ሰዎች በመከላከያ ሰራዊቱ እየተገደሉ እንዳለም ተመልክቷል። መከላከያ ሰራዊቱ